እንኳን ለፋሲካ በዓል በሰላም አደረሳችሁ። ሰላም! ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው፣ የሶፋ መሀል ጠረጴዛ ወይም ሴንተር ቴብሎችን ነው። ይህ ከጎን የምትመለከቱት እንግዲህ የሶፋ መሀል ጠረጴዛ ሜትር ከ20 በ60 ሳንቲም የሆነ ስፋት ያለው የሶፋ ጠረጴዛ ነው ማለት ነው። እንግዲህ በምንመለከትበት ሰዓት ይህንን ከለሩ ጥቁር ከለር ነው። በተለያየ ከለር አማራጭ ደንበኛ ቢፈልግ እኛ ጋር ማግኘት ይችላል። እንደገና እነዚህ ተጨማሪ የላያቸው ላይ አራት መሳቢያ የተገጠመላቸው የሶፋ ጠረጴዛዎች ናቸው። ከላይ ደግሞ የላይኛውን ክፍል በምንመለከትበት ሰዓት እንግዲህ ተጨማሪ ውበትን የሚያላብስ ቴምፐርድ ግላስ የሆነ መስታወት የተገጠመላቸው ናቸው። ቴምፐርድ ግላስም ስለሆነ እንግዲህ በቀላሉ የማይሰበር ነው ማለት ነው። የተለያዩ ክብደቶችን መሸከም እንዲችል ተደርጎ የተሰራ ነው። እንደገናም ደግሞ እንግዲህ ተጨማሪ ውበት እንዲሰጠው ጎን ጎኑ ላይ ፍሬም ተገጥሞለታል። እንደዚህ እንደምታዩት እንግዲህ ጎልደን የሆነ ፍሬም ያለው ነው። ያም እንግዲህ ተጨማሪ ውበትን የሚሰጥልን ነው ማለት ነው። የቀለም ቅቡን በምንመለከትበት ሰዓት እንግዲህ እነዚህ ሂፖክሲ ቅብ በመባል የሚታወቅ ነው። የእንጨቱንም አይነት በምንመለከትበት ሰዓት አውስትራሊያ ውድ በመባል የሚታወቀው የእንጨት ታይፕ የሆነ ጠረጴዛ ነው ማለት ነው። እነዚህ የሴንተር ቴብሎች እንግዲህ አራት መሳቢያ አላቸው ብለናል። እንደገናም ደግሞ እግራቸውን በምንመለከትበት ሰዓት እንግዲህ ፕላስቲክ እግር ስለሆነ በቀላሉ የማይሰበር ነው። ከቦታ ቦታም ለማንቀሳቀስ እንግዲህ አመቺ ተደርጎ የተሰራ እግር የተገጠመላቸው ጠረጴዛዎች ናቸው ማለት ነው። እንግዲህ እነዚህ ጠረጴዛዎች በጎዶሊያስ ኤሌክትሮኒክስ ሾፕ ውስጥ እስከ አምስት ሺህ የኢትዮጵያ ብር ድረስ እየተሸጡ ይገኛሉ። ደንበኛ በተለያየ ከለር አማራጭ ማግኘት ይችላል ማለት ነው። በቀጣይነት ደግሞ የምንመለከተው እንግዲህ የራሱ አይነት ታይፕ አሁን መጀመሪያ ላይ ያየነው አይነት ታይፕ ያለውን ወይም ደግሞ ስፋታቸው ተመሳሳይ የሆነ ሜትር ከ20 በ60 ሳንቲሜትር ስፋት ያላቸው የጠረጴዛ አይነት ነው ማለት ነው። ይህ እንግዲህ እንደምትመለከቱት ከላይ ቴምፐርድ ግላስ የሆነ መስታወት የተገጠመለት ነው። ቴምፐርድ ግላስ መሆኑም እንግዲህ ለጥንካሬው መስታወቱ በጣም ጠንካራ መሆኑን ያመለክታል ማለት ነው። የተለያዩ አይነት ክብደት ያላቸው ነገሮችን መሸከም እንዲችል ተደርጎ የተሰራ ነው። በቀላሉ አይሰበርም፣ ቴምፐርድ ግላስ ስለሆነ ማለት ነው። እንግዲህ ይሄ እንደምትመለከቱት መሳቢያው በጎልደን አማራጭ የቀረበ ነው። በተለያየ ከለር አማራጭ ይህንንም ማግኘት ይችላሉ። በነጭ ሊሆን ይችላል፣ በጥቁር ሊሆን ይችላል። ይህ ከጎን የምትመለከቱት እንግዲህ በጎልደን አማራጭ ነው የቀረበው። አራት መሳቢያ አለው፣ በአራቱም ሳይድ ማለት ነው። ይህም እንግዲህ የተለያዩ ነገሮችን ለማስቀመጥ ይረዳናል ማለት ነው። እንደምታዩት እንግዲህ ፍሬም አለው ላዩ ላይ ጎልደን ፍሬም አለው ተጨማሪ ውበት እንዲያላብሰው ማለት ነው። ሶፋችንን ለማሳመር የሚረዳ ጎልደን የሆነ ፍሬም የተገጠመለት ነው ማለት ነው። የእግሩንም በምንመለከትበት ሰዓት ከቦታ ቦታ ለማንቀሳቀስ አመቺ ተደርጎ የተሰራ ነው ማለት ነው። ፕላስቲክ የሆነ እግር ስለተገጠመለት በቀላሉም አይሰበርም ከቦታ ቦታም እያንሸራተትን ማጓጓዝ እንድንችል ተደርጎ የተሰራ ነው ማለት ነው። የቀለም ቅቡንም አይነት በምንመለከትበት ሰዓት እንግዲህ የሂፖክሲ ቅብ የሆነ ወይም ደግሞ በጣም ሻይን እንዲያደርግ ተደርጎ የተቀባ ነው ማለት ነው። የዚህ እንግዲህ ሴንተር ቴብል ዋጋ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 45 ሺህ የኢትዮጵያ ብር ድረስ የሲጠ ይገኛል። በመቀጠል ደግሞ የምንመለከተው እንግዲህ ከቅድሙ ጋር ተመሳሳይ ሳይዝ ያለው ሜትር ከ20 በ60 ሳንቲሜትር የሆነ ስፋት ያለው የቴብል አይነት ነው። ይህ ሴንተር ቴብል እንግዲህ ከነዛ ለየት የሚያደርገው ምንድን ነው? ሁለት መሳቢያ ነው። ቅድም የተመለከትናቸው አራት መሳቢያ ሲሆኑ፣ ይሄ ደግሞ ሁለት መሳቢያ ያለው ሴንተር ቴብል ነው ማለት ነው። መስታወቱም እንግዲህ የቴምፐርድ ግላስ ስለሆነ የተለያየ ሎድን እንዲሸከም ተደርጎ የተሰራ ነው። ወይም ደግሞ በቀላሉ የማይሰበር ቴምፐርድ ግላስ ነው ማለት ነው። ከቦታ ቦታም ለማንቀሳቀስ እንግዲህ ክብደታቸው ቀለል ያለ ስለሆነ ደንበኛችን እንደፈለገ በቀላሉ ከቦታ ቦታ ሙቭ ማድረግ ይችላል ማለት ነው። የእግራቸውንም ታይፕ በምንመለከትበት ሰዓት እንግዲህ ፕላስቲክ ስለሆነ ሴራሚክ ነገሮች ላይ በቀላሉ እንዲሸራተት ተደርጎ የተሰራ ነው ማለት ነው። የቀለም ቅቡንም በምንመለከትበት ሰዓት እንግዲህ ሂፖክሲ ቅብ ስለሆነ ሻይን ያደርጋል። ለሶፋችን ሶፋ ማ ላይ ስናስቀምጠው ተጨማሪ ውበትን ይሰጥልናል ማለት ነው። ይህ እንግዲህ የሴንተር ቴብል በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 32 ሺህ የኢትዮጵያ ብር ድረስ የተሸጠ ይገኛል። ቀጥሎ ደግሞ የምንመለከተው የሴንተር አይነት ቴብል እንግዲህ እዚህ ጋር ከጎን የምትመለከቱት ሜትር ከ20 በ60 ሳንቲሜትር የሆነ የሴንተር ቴብል ነው። ይህ የሴንተር ቴብል እንግዲህ በሁለቱም በኩል በዚኛው ሳይድ በዛኛው ተጨማሪ መሳቢያ አለው። ሁለት መሳቢያ አለው ማለት ነው። እንደገናም ደግሞ ከላይ በምንመለከትበት ሰዓት ቴምፐርድ ግላስ የሆነ የሴንተር ቴብል አይነት ነው። ቴምፐርድ ግላስ መሆኑም እንግዲህ አንደኛ በቀላሉ እንዳይሰበር ይረዳዋል፣ ወይም የተለያዩ ክብደቶችን የመሸከም አቅም አለው ማለት ነው። ሁለተኛ ደግሞ ይሄ ለየት የሚያደርገው ምንድነው? ላሚኔት የሆነ ቦዲ ስለሆነ ያለው ላሚኔት ስለሆነ ወተር ፕሩፍ ነው። ውሃ ቢፈስ ወደ ውስጠኛው ክፍል ገብቶ የእንጨት ፓርቱን አግኝቶ እንዳያበሰብስብን ላሚኔትድ የሆነ የሴንተር ቴብል አይነት ነው ማለት ነው። እንደገና መሳቢያውን በምንመለከትበት ሰዓት እንግዲህ መሳቢያው ላይ የተቀባው ሂፖክሲ ቅብ ስለሆነ ሻይን ያደርጋል። ሻይን ሲያደርግ ደግሞ እንግዲህ ተጨማሪ ውበትን ይሰጥልናል ማለት ነው ለቤታችን የእግሩንም በምንመለከትበት ሰዓት ከመሬት አሪፍ የሆነ ስፔስ ስላለው እራቅ ያለ ስፔስ ስላለው ቤታችንን በምንለብበት ወይም በምናጸዳበት ሰዓት እቃችን እንዳይጋጋጥብን እንዳይሆን ይረዳዋል ማለት ነው። ከመሬት ያለው ከፍታ እግሩም እንግዲህ አሪፍ የሆነ ማይካ ስለሆነ ከቦታ ቦታ በቀላሉ እያንሸራተትን እንድናስጠጋው ይረዳናል ማለት ነው። ሳይዛቸው እንግዲህ ሜትር ከ20 በ60 ሳንቲሜትር ነው። ቴምፐርድ ግላስ ነው ብለናል። የሚጠቀሙትም የውድ ታይፕ እንግዲህ አውስትራሊያን ውድ በመባል የሚታወቀውን የእንጨት አይነት ነው። ያም እንግዲህ ጠረጴዛው ረዥም ዓመት እንዲያገለግለን ተደርጎ የተሰራ መሆኑን ያመለክታል ማለት ነው። እነዚህ የሴንተር ቴብሎች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 32,000 ኢትዮጵያ ብር ድረስ እየተሸጡ ይገኛሉ። ይህ ከጎን የምትመለከቱት ደግሞ ቅድም ያሳየኋችሁ በነጭ ከለር የነበረው አማራጭ ነው። ደንበኛው እኛ ጋር በሚወጣበት ሰዓት እንግዲህ በሁለት አይነት ከለር ማግኘት ይችላል ማለት ነው። በጥቁርና በነጭ ከለር አማራጭ ማግኘት ይችላል እነዚህም እንግዲህ ከመሬት ያላቸው ከፍታ አሪፍ ስለሆነ ከቦታ ቦታ እቃችንን በምናንቀሳቀስበት ሰዓት እንዳይጎዳ እቃችንን ይረዳናል ማለት ነው ቤት በምናጸዳበትም ሰዓት ሞባይም ሊሆን ይችላል መጠረጊያ ምናምን እንዳይፍቅብን እቃችንን ከመሬት ያለው ስፔስ አሪፍ ስለሆነ ያ እቃችን እንዳይጎዳ ይረዳዋል ማለት ነው ቴምፐርድ ግላስ ናቸው እነዚህም ይህ ሴንተር ቴብል በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 32 ሺህ የኢትዮጵያ ብር ድረስ እየተሸጠ ይገኛል በመቀጠል የምናየው ደግሞ መጀመሪያ ላይ ያሳየኋችሁ የጠረጴዛ አይነትን ሲሆን እንግዲህ በተለያየ የከለር አማራጭ አለው ብለናል። ቅድም ያሳየኋችሁ በጥቁር የከለር አማራጭ ሲሆን፣ አሁን ደግሞ ከጎን የምትመለከቱት እንግዲህ መስታወቱ ጥቁር የሆነና የውስጠኛው ፓርት በነጭ ከለር አማራጭ እንዳለው ደንበኞች እንዲረዱ ነው ማለት ነው። የተለያዩ አይነት የከለር አማራጮች አሉት። ይህ እንግዲህ መስታወቱ ከላይ ጥቁር የሆነና የታችኛው ፓርት ደግሞ ነጭ ይሆናል ማለት ነው። መሳቢያዎቹም በጎልደን ከለር ማለት ነው። እንደገናም ደግሞ ደንበኛው ይሄ ጥቁሩን መስታወት ካልፈለገ ደግሞ የሬንጀር አይነት ከለር ያለው ቴምፐርድ ግላስ ያለው የሴንተር ቴብል አይነት ነው ማለት ነው። ይህ ቅድም ዋጋውን እንደነገርኳችሁ እስከ 45 ሺህ የኢትዮጵያ ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጠ ይገኛል። ውድ የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ተመልካቾቻችን የዛሬ ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር አንድ ፊጋ መብራት ሳያሻገሩ፣ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት እንዲሁም ቁጥር ሶስት ቡራዩ ከተማ መድሃኒ ዓለም ንግድ ባንክ ህንጻ ፊት ለፊት ያገኙናል እንዲሁም በስልክ ቁጥር 0116597020 0116597030 እንዲሁም በ0960318181 ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸዎ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብሉ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።